ቤተሰብ እንዴት ናችሁልኝ? ሁሉ ሰላም። እኔ ጋር እግዚአብሔር ይመስገን። ሼር፣ ሰብስክራይብ፣ ላይክ እያረጋችሁ ላይክ አድርጉ እሺ ቤተሰብ። ተመልሼ እምጥቻለሁኝ። እሺ ቤተሰብ፣ ዛሬ የምንልላችሁ ፈልጌ ነው። መጽሐፍ ቅዱስ ላይ መዝሙር ዳዊት ላይ ምን ይላል መሰላችሁ? በዋዘኞች ወንበር ያልተቀመጠ በፌዞኞች መንገድ ያልሄደ ይላል እና አንዳንድ ጊዜ በዋዛና በፈዛዛነት ህይወታችንን ያበላሽንበት ጊዜ አለ። አሁንም ደግሞ እያበላሽን ያለንም ሰዎች አለን። ይሄ ዋዛ ፈዛዛ የሚባል ነገር እድሜያችንን ቀስ እያለ እየገዘገዘ እየበላ የሚያበላሽብን ነገር ነው እና ዋዘኛ ወይ ደግሞ ይሆናል አይደለ፣ ዝም ብሎ የሚቀልድ ሰው እግዚአብሔር ራሱ አይወድም እና እና እግዚአብሔር እራሱ አይወድም። የሆነ ዋዛ በዋዛ በፈዛዛ ጊዜያችንን፣ ዘመናችንን፣ ገንዘባችንን፣ እድሜያችንን እያባከንን ያለን ሰዎች አለን። እንደገና ደግሞ በሌላም ሰው ስታስቡት ደግሞ በሌላም በወንዶች እንኳን ስታስቡት በወንድም በሴትም ያጋጥማል ይሄ እና በፍቅር ግንኙነት እንኳን ማለት ነው አንዷ አንዷን እዚህ በቁም ነገር እየጀነጀነ ከዛም በኋላ ሌላዋን ደግሞ ፍቅር አስይዞ የሆነ ነገር የሚያደርግም ወንድ ልጅ አለ ሴትም እንደዛው። እና ግን ሰው የዘራውን እንደሚያጭድ ምንም ጥርጥር የለውም። መጽሐፍ ቅዱስም ስለሚል ሰው የዘራውን ያንን ያጭዳል። እና የሰው ዘመን፣ የሰው ጊዜ፣ የሰው ገንዘብ እንደገና ደግሞ ፍቅሯን እሷ አምናው በዚህ በኩል ቁም ነገር ብላ የምታስበው ወንድ እሱ ግን በዋዛና በፈዛዛ ነው በጊዜዋ ላይ የሚጫወተው ማለት ነው። ወድሻለው፣ አፈቅረሻለው የውሸቱን እያለ እና አንዳንድ ጊዜ በዋዛነት ሰው የሰውን ህይወት ሲያበላሽ የራሱንም ህይወት እያበላሽ ነው። ምንም ጥርጥር የለው፣ ምንም ጥርጥር የለውም። ይሄ የሰው ህይወት ማለት እንደ ዋዛ የምናየው ነገር እንደ ዋዛ የምንጫወተው ጫወታ ሌላ ሰው ውስጥ ቁም ነገር ሆኖ ተቀምጦ ያች ሰው በተስፋ እየጠበቀችው፣ ከዛም በኋላ እሱ ግን በቃ የሆነ ሰዓት ላይ ጥፍ ይላል። የእሷን ጊዜ፣ የእሷን ዘመን፣ የእሷን እድሜ፣ የእሷን ገንዘብ ካበላሽ በኋላ በቃ ምንም አይመስለውም። ይሄ ማለት ዋዘኛ ወይ ደግሞ አለ አይደለ፣ በሰው ህይወት የመቀለድ ወይ የመጫወት ይባላል እና ሰው ዛሬ በእናንተ ላይ ደርስ ይችላል ግን እንደገና በእኔ አይደርስም ማለት አይቻልም። የዛሬ ዘመን ፍርድ ደግሞ በጣም ቶሎ ነው የሚደርሰው እና ለምንሰራው ነገር ለምናደርገው ነገር ለምንናገረው ከአፋችን ለሚወጣው ነገር እንኳን ብንጠነቀቅ መልካም ነው። ለምን በቃ ጊዜያችን ዘመናችን በጣም አጭር ስለሆነች ማለት ነው እንኳን ቀልደንባት እንኳን አፌዘንባት እንደዚሁም ራሱ በቃ አላደለ ሕይወትን እውነት አድርገን ኖረን ራሱ ዘመናችን አጭር ናት። እና ሰው ሕይወት ላይ የምትቀልዱ ወንዶች፣ ሰው ሕይወት ላይ የምትቀልዱ ሴቶች፣ ሳትወዱት ወደድኩህ ብላችሁ የምትናገሩ፣ ከዛም በኋላ ያ ሰው ደግሞ በቃ ቁም ነገር ብሎ ሲያወራችሁ እጥፍ ብላችሁ ወደ ሌላ ጋር የምትሄዱ ወንዶችን ሴቶችም ልትኖሩ ትችላላችሁ። ይሄ ቀልድ ዋዛ ፈዛዛ ይባላል። እና ዋዘኝነት በዋዘኝነት ወንበር አትቀመጡ። እንደገና ዞር ብላችሁ ደግሞ ወደ ራሳችንም ህይወት ስንመለከት፣ እንደገና ዞር ብለን ወደ ራሳችን ህይወት ስንመለከት፣ አረብ ሀገር እንኳን ያለን ልጆች ያው፣ ብዙ ጊዜ አረብ ሀገር ያው እንግዲህ ሰው፣ ያ ቁስል ያለበት ሰውዬ ነው ስለሌላው ቁስል የሚገባውና ሁላችንም ያለንበት ነገር ስለሆነ ማለት ነው እኔም ያለሁበት ነገር እንደገና በዋዘኝነትና በፈዛዛነት ያበላሸሁት ብዙ ነገር ስላለ ማለት ነው። ያው ይሆናል ብላችሁን የሆነ ነገር የምታደርጉት ግን፣ ይሄ ለራስ ውሳኔ አለመወሰን፣ በራሳችን አለመቆም፣ የሰው ምክር መስማት ብዙ ነገር አለ እና አንዳንዴ በራሳችን የቆምን ሳንሆን ስንቃር የሆነ ዋዘኛ ሰው መጥቶ እኛን ሊሸውደን ይችላል። እኛን ሊያታልለን ይችላል። ህይወታችንን ብልሽሽት ሊያደረገው ይችላል። አብዛኞቻችን እንደ ዋዛ ነው የምናየው የሰው ሀገር መኖር እራሱ ማለት ነው። ግን ቀስ እያለ ቀስ እያለ እድሜያችንን እየገዘገዘው ገንዘባችንን እየበላው፣ ቤተሰብ ብትረዱት አይጠግብም። የሆነ ሰዓት ላይ ረድታችሁት የሆነ ሰዓት ላይ ሲቋረጥ እናንተን እንደ ጠላት ነው የሚያያችሁ እና ይሄ በእድሜያችን ላይ በዋዛነት በፈዛዛነት፣ እስኪ ስንት አመት ሰራችሁ እዚህ ሀገር መጥታችሁ ማንኛውም አረብ ሀገር ስንት አመት ሰራችሁ? ስንት ብር ቋጠራችሁ? ስንት ብር ያዝን እና አብዛኞቻችን ገንዘባችንን ባዶ የምንሆነው ቆራጥ ካለ መሆናችን የተነሳ ቁርጥ ያለ ነገር በህይወታችን ስለማንወስን፣ ከዛ የሆነ ነገር ልታደረጉ ስትሉ ሰው ታማክራላችሁ። ያ ሰው የራሱ ችግር አለበት እና የምታማክሩት ሰው ሊኖሩ ይችላል፣ ግን ያ ሰው አላደል። ጓደኛ ጓደኛ ማለት የበሰለ ሰው ስለ ህይወት የገባው ሰው ወድቆ የተነሳ ሰው ያንን ሰው ብታማክሩት እንደገና ልብ ያለው ሰው ልብ ያለው ሰው አለ እና እናንተ እንድትለወጡ እንድታገኙ፣ እና በዋዘኝነት በፈዛዘኝነት ብዙ ነገር አበላሽተናል። እንደገና ደግሞ ምን ብላችሁ ደስ ይለኛል እዚህ ሀገር መጥተን በቃ ማለት የሆነ ማረፊያ ጎጆ ሳይኖረን ልብስ እንገዛለን፣ እቃ እንገዛለን፣ ኮተትና እንኳትታለን። በጣም ብዙ ነገር እኔ የተሸወድኩበት ነገር ስለሆነ ማለት ነው። ብዙ ነገር ገዝቼ ኢትዮጵያ አስቀምጬው መጥቼ ዛሬ የሌላለ እና ግን ያንን ገንዘብ ባስቀምጠው ግን ዛሬ የሆነ ነገር ያደርጋል። ያንን ገንዘብ አስቀምጣችሁት መሬት እንኳን ብገዙ ዛሬ እንግዲህ እያያችሁት ነው። እና አንዳንድ ጊዜ የምናበለሻሽው ነገር በዋዘኝነት በፈዛዘኝነት እድሜያችንን፣ ህይወታችንን፣ ዘመናችንን እየበላብን ስለሆነ ይሄ ዋዛ ዋዘኞች አትሁኑ። በቃ ከዚህ በኋላ ቆራጥ መሆን አለባችሁ። እንዴ፣ ስንት አመት ነው የምንሰራው አረብ ሀገር? እኔ ያልወለዳችሁ ያላገባችሁ ልጆች በጣም ነው የምታሳዝኑኝ። የወለደ ሰው እንኳን አው ለልጆቼ ብዬ ነው መጎዳው፣ ይላል። ግን የረዳችሁት ወንድም ሰርጉን ድል አድርጋችሁ የዳራችሁት ወንድማችሁ ነገ ጠዋት እናንተ ብትገቡ ዞር ብሎ እንደማያችሁ ያው ታውቃላችሁ። ይሄ ለምን ምንድን ነው? ብልጥ በሌላው ይማራል፣ ሞኝ ደግሞ በራሱ ደርሶ ፈርድ ሜክጦ ነው ላይማርም ይችላል እና ቤተሰብም ቢሆን ጓደኛም ቢሆን ወንድምም ቢሆን የፈለገ ሰው ቢሆን፣ የቸገረው ቀን የረዳችሁ ሰው የቸገራችሁ ቀን አይገኝም። ስለዚህ ዋዘኛ አትሁኑ አትሁኑ። በቃ ማን አንድ ሰው ለምን አይሆንም? በእውነት እውነቴ ነው ማለት በቃ ቆራጥ መሆን አለብን። ያለን ሁሉ የደለለን ሁሉ ወድሻለሁ፣ አፈቅሻለሁ፣ አገባሻለሁ ምናምን ያለን ሁሉ እውነት ነው የሚመስለን እኛ ሴቶች በጣም በመስማት በቃ በመስማት እንትን ሔዋን ራስ ከገነት የወጣችው በመስማት አይደለም? ነው እኮ። አዳምንም ይዛ የወጣችው በመስማት ነው። ለምን አዳም ለትንሽ ጊዜ ተወት አድርጓት ስለሄደ ከዛ በኋላ እባቡ መጣና ማውራት ጀመረና፣ እኛ በጣም የምንሸወደው በጣም ማለት ስንት ቅቤ ቅቤ የሆነ ወንድ አለ መሰላችሁ? ሰውን እንት እንደ ማራፉን ጥፍት አድርጎ ድራሹን ጥፍት የሚያደርግ ማለት ነው። ግን እኛ እንዴት እንደምንሰራው እናውቃለን። እናንተ አታቁም። እንደ አረብ ሀገር፣ እንዴት እንደምንሰራ ገንዘቡ እንዴት እንደሚመጣ በጣም እኮ ከባድ ነው በእውነት። እና ዘመናችሁን በዋዘኝነት አታሳልፉ። በቃ በቁም ነገር ከዚህ በኋላ እንኳን ቆራጥ መሆን አለባቸው። ያለፈው አለፈ። ያው እኔ የምቆጭበት በጣም ብዙ ነገር አለና አለማወቅም አለመብሰልም ብዙ ነገር ያበላሻል። ግን ሰው ካወቀ በኋላ ደግሞ በጣም ብዙ ነገር መማር ይችላል። አሁን ሶሻል ሚዲያ ላይ በጣም ብዙ ሰው የሚያስተምር አለ። ከዚህ ቀምሶት የገባ ሰው አረብ ሀገር ብዙ ሰው አለ የሚያስተምር። እና መማር ራሱ አንድ እውቀት ራሱ ነፃ ያወጣል። አለማወቃችን እንደ በቃ አይደለም። ከቤታችን እንደወጣን ብድግ ብለን መጥተን ብዙ ነገር እንበላለን። እንደገና ደግሞ አረብ ሀገር ሲሰሩ እንደው ጠፍታችሁ የምሰሩ ልጆች ካልሆናችሁ በስተቀር ስም ብላችሁ አንድ ጊዜ ጨርሼ ይገባለሁ ስድስት ዓመት ሰባት ዓመት ተቀምጬ ይገባለሁ ምናምን አትበሉ። ሁለት ዓመት ኮንቴራት ከጨረሳችሁ ግቡ። ለምን የሁለት ዓመቱ ብር እንኳን ቢጠፋባችሁ ቀጥላችሁ ለምመጡት ለዛ ወስናችሁ በራሳችሁ ባንክ ቡክ አውጥታችሁ ትመጣላችሁ። የእውነቴ ነው። እኔ አስታውሳለሁ። ከአሁን በፊት ከእውነት ልጅ ጋር አብሬ ስሰራ ስድስት አመት ሰው ሀገር ሰርታ በጣም እንግዲህ በዛን ጊዜ ምርጥ ነገር ነበር የምሰራው እና ብር አስቀምጣ ከዛም በኋላ በስድስተኛው አመት እንግዲህ ጠቅልላ ስትገባ ሃያ አምስት ሺ ብር ነው ያገኘችው ማለት ነው። ወንድሟ ጥርቅ አድርጎ በልቶት እና አንዳንዴ በህይወታችን ላይ እኛ እናፌዝበታለን አለን። ከዛም በኋላ እኛ ገንዘባችን ላይ ጉልበታችን ላይ ያፌዝንበት፣ እሱ ደግሞ ያፌዝብናል መልሶ ማለት ነው። በጣም ብዙ ልጆች ገንዘባችንን አባክንን። ኢትዮጵያ ስንገባ የምንወድቀው ለዛ ነው። ለምን ስናገኝ ስላላወቅንበት። ከዛም በኋላ ስናጣ ደግሞ ማንም ዘር ብሎ እና ማወቅ ለራስ ነው። አይደለም እወዳቸዋለሁ።